ኦሪት ዘጸአት ምዕራፍ 3 ሙሴም የዮቶርን ያማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድ እና ቁጥቋጦ ስለምን አልተቃጠለም፣ ይህን ታላቅ ራ ይልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምህበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ አባትህ አምላክ የአብርሃም አምላክ የኢስሐቅም አምላክ የያዕቆብም አምላክ ነኝ አለው ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷል እና ፊቱን ሸፈነ እግዚአብሔርም አለ በግብፅ ያለውን የህዝቤን መከራ በእውነት አየሁ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ ስቃያቸውንም አውጥ ያለሁ ከግብፃውያንም እጃድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓናውያንም ወደ ኬጥያውያንም ወደ አሞራውያንም ወደ ፌሪዛውያንም ወደ ኤውያውያንም ወደ ኢያቡሳውያንም ስፍራ ወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና፣ ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልካሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ? አለው። እርሱም በእውነት እኔ ከአንተ ጋር ሆናለሁ። እኔም እንደላኩ ምልክትህ ይህ ነው፣ ህዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምንላችኋለሁ? አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው። ሂድ፣ የእስራኤልንም ሽማግሌዎች ሰብስብ እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅም፣ የያዕቆብም አምላክ መጎብኘትን ጎብኛችሁ በግብፅም የሚደረግባችሁን አየሁ፣ ከግብፅ መከራ ወደ ከናናውያን፣ ወደ ኬጥያውያንም፣ ወደ አሞራውያንም፣ ወደ ፌሪዛውያንም፣ ወደ ኤውያውያንም፣ ወደ ኢያቡሳውያንም አገር ወተትና ማር ወደ ምታፈስ አገር አወጣችኋለሁ አልሁ ብሎ ተገለጠል በላቸው። እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሦስት ቀን መንገድ በምድረ በዳ እንሄድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁን ያውቃለሁ። እኔም እጄን ዘረጋለሁ በማደርግባቸውም ተአምራቴ ሁሉ ግብፅን እመታለሁ፤ ከዚያም በኋላ ይለቃችኋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል፤ በሄዳችሁ ጊዜ ባዶ እጃችሁን አትሄዱ። ነገር ግን እያንዳንዲቱ ሴት ከጎረቤቷ፣ በቤቷም ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ ልብስም ትለምናለች፤ በወንዶችና በሴቶች ልጆቻችሁ ላይ ታደርጉታላችሁ፤ ግብፃውያንንም ትበዘብዛላችሁ።